ታሪክን የኋሊት በጥምር ኃይል የተዋቀረው የጃፓን ባህር ኃይል በከፍተኛ ሚስጢር የሚጠበቅ ትዕዛዝ የደረሰው በ1934 ዓ ም በዛሬዋ ዕለት ነበር። ለባህር ኃይሉ እዝ ቁጥር አንድ ብርቱ ሚስጢር ሆኖ የደረሰው በፐርል ሃርበር የፓስፊክ ደሴት የሰፈረውን የአሜሪካን የባህር ኃይል እንደሚደመስስ የሚያዝ ነበር። ከፐርል ሃርበርም በተጨማሪ በአውሮፓ ቅኝ ገዢዎች የተያዙት የማሌዥያና የደች ቅኝ ግዛቶች ፊሊፒንስን ጭምር እንዲ እንዲደበድቡ በትዕዛዙ ተካቷል። የአሜሪካ የስለላ ድርጅቶች ከጃፓን የጦር ሚኒስትር የወጣው ትዕዛዝ ሊደርሱበት ባለመቻላቸው ከወር በኋላ የደረሰውን የፐርል ሃርበር ጥቃት ለማዳን ሳይበቁ ቀሩ። በአሜሪካና በጃፓን መካከል የነበረው ግንኙነት እየሻከረና እየጎመዘዘ መነቃቀፍ ከጀመሩ ሰንብተዋል። በአንደኛው የዓለም ጦርነት አጋር የነበሩት አሜሪካና ጃፓን ሁለተኛው የዓለም ጦርነት እንደተጀመረ ጃፓን ቻይናን በመውረሯ ጸባ አሜሪካ የዛን ጊዜ ወዳጇ የሆነችው ቻይናን ለመውረር ምክንያት ያደረገችው ጃፓን በተፈጥሮ ሀብት አናሳነት ኢኮኖሚዋ ክፉኛ በመጎዳቱ ለማገገም ቅኝ ግዛት ስላስፈለጋት ነበር። አሜሪካ ድርጊቷን ተቃውሟ የንግድና የምጣኔ ሀብት ማዕቀብ ጣለችባት። የፓናማን መተላለፊያ ዘጋችባት፣ በአሜሪካ ያለው ንብረቷም እንዳይንቀሳቀስ አገደች። በማዕቀቡ ጃፓን በአውሮፕላንና የኢንዱስትሪ ጥሬ እቃዎች እጥረት ተጎዳች። ስለዚህ አሜሪካን ለመበቀል፣ ድንገተኛ ጦርነት ከፈተችባት። አሜሪካ፣ በፐርል ሃርበርም ሆነ በሌላ ግዛቷ ከጃፓን የቀጥታ ጥቃት ይደርስብኛል ብላ አልገመተችም ነበር። በተለይ በፐርል ሃርበር የጦር መደቧ ጃፓን ትደርሳለች ብላ አልገመተችም። ምክንያቱም ፐርል ሃርበር ከአሜሪካ የምትርቀው 3218 ኪሎ ሜትር ሲሆን ከጃፓን ግን 6437 ኪሎ ሜትር ስለሆነ የቦታው ርቀት ጥቃቱን እንዳትገምት አድርጓታል የጃፓን ባህር ኃይል ትዕዛዝ በደረሰው ከአንድ ወር ከሁለት ቀን በኋላ ዝግጅቱን አጠናቆ የፐርል ሃርበርን የባህር ኃይል በአውሮፕላን ቦምብ አጋየው ከጠዋቱ ሁለት ሰዓት ጀምሮ ለሁለት ሰዓታት ያህል የአሜሪካን የጦር መደብ ቀጠቀጠው የአሜሪካ ሀያ የሚሆኑ የጦር መርከቦች ስምንት ተዋጊ መርከቦች ከሶስት መቶ በላይ ተዋጊና የመጓጓዣ አውሮፕላኖች ወደሙ 2400 የሚሆኑ መርከበኞችና ሲቪሎች ሞቱ ት ቆሰሉ። ክስተቱ ለአሜሪካ አስደንጋጭ መርዶ ነበር። ፕሬዚዳንት ሩዝቬልት ባቀረቡት ጥያቄ በማግስቱ በጃፓን ላይ ጦርነት እንዲታወጅ ምክር ቤቱ አጸደቀ። አሜሪካ በጃፓን ላይ የኃይል እርምጃዋን ስላበረታች፣ የሽንፈትና የጉዳት ተራ ወደ ጃፓን ዞረ። በአቶሚክ ቦምብ ጭምር የተደበደበችው ጃፓን ተሸንፋ ለአሜሪካ እጇን ሰጠች። ፐርል ሃርበርን ለመደብደብ ምስጢራዊ ትዕዛዝ ከተላለፈ ዛሬ 84 ዓመት ሞላው።